ሰላም ጤና ይስጥልን የራንጎ ቤተሰቦች፣ ሁሉም ሰው ቤት ሊኖሩ የሚገቡ የተመረጡ ሰባት እቃዎችን ይዘንላችሁ መጥተናል። የመጀመሪያው እንጀራ ለመጋገር በጆክ በቅልና በማንቆርቆሪያ የምትጠቀሙ ሰዎች ከጊዜው ጋር ዘምነው በምቾት እንጀራ የሚጋገሩበትን ዘመናዊ መጋገር ይዤላችሁ መጥቻለሁ። ስቴንለስ ስቲል የሆነ የማይዝግና የማያረጅ በምቾት የሚጠቀሙበትና መጥኖ ለመጋገር ምች የሆነ የራሱ ማስቀመጫ ያለውና ከእንጀራ በተጨማሪ ለፓንኬክ ለክሬምና ማር የመሳሰሉትን መጥኖ ለመጠቀም የሚረዳ በስድስተኛ ደረጃ ላይ ያለው መገልገያ እቃ እስከ 150 ኪሎ ግራም ድረስ መሸከም የሚችል መልቲ ፈንክሽናል ዮሎ የፈርኒቸር ማንቀሳቀሻ ይዤላችሁ መጥቻለሁ። የራሱ ክሪክ ማንሻ ያለውና ማንኛውንም አይነት ነገር በቀላሉ ብድግ አድርገው ማንቀሳቀሻዎቹን በአራቱም ጥግ ላይ በማስገባት ያለ ልፋት በቀላሉ ማንቀሳቀስ ይችላሉ። ላይክ እና ሰብስክራይብ እንዳይረሳ። በአምስተኛ ደረጃ ማግኘት አከፍላችሁ እንዲናፍቃችሁ ይሄን እቃ መጣውላችሁ ጥራት ያለው ስፒከር ያለው ሚሞሪ ፍላሽ የሚቀበል ሩማቹን ከአንድ ወደ ሌላ በአጭር ሰዓታት መቀየር የሚያስችል ውበት የሚያላብሳችሁ ለማግኘት ይደውሉልን። በአራተኛ ደረጃ ብልሽት የሌለው ጥሩ የተበላሸ ምድር አርቋቸዋል። እንግዲያውስ ዛሬ ይዤላችሁ የመጣሁት ሳች ስቶፕ ሳይሆን እንደምትመለከቱት እንደ ለምር ነው። ባለ ኮይል ስቶፕ ሳይሆን ድፍን ስቶፕ ነው። ይህም ማለት ወተት ወይም ሌላ ፈሳሽ ነገሮች በምናፈላበት ሰዓት ቢገነፍል እንኳ ወደ ውስጥ ስለማይገባ አያበላሸውም ማለት ነው። ሁለት ሺህ ዋት ሲሆን በጣም በፈጣኑ ነው የሚገለው። በሶስተኛ ደረጃ ላይ የሚቀመጠው እንደዚህ አይነት ቴክኖሎጂ እያለ ሻወር ለመውሰድ ባልዲ ውስጥ ጆክ መንከር ነውር ነው ብንል ማጋነን አይደለም። ተንቀሳቃሽ ሻወር ሲሆን ከማንኛውም ባልዲ ወይም ሳፋ ውሃ ፓምፕ እያደረገ የትኛውም ቦታ ሆነው ጸጉሩን መታጠብና ሻወር መውሰድ ያስችላል። የራሱን መስቀያ ስላለው ሻወር ለመውሰድ በሚመች መልኩ ማንጠልጠል ያስችላቸዋል። በሁለተኛ ደረጃ ላይ የተቀመጠው የጥርስ ጤንነት የሚጠብቅ ከጥርስ ጀርባ የተለደፈን ቆሻሻ በኖርማሉ የጥርስ መፋቂያ መፋቅ ማንችለው በዚህ ኤሌክትሪክ ቱዝ ብረሸር መፋቅ እንችላለን። እንደዚህ ሳይሆን በራሱ ቫይብሬት እያደረገ መፋቅ የሚችል ዋጋው ኮመንት ላይ ያለ። ፎሎ እንዳይረሳ በዚህ ደውሉልን። በአንደኝነት ደረጃ የተቀመጠው በቤታችን ውስጥ ትልልቅ ሰዎች ካሉ ወይም በዕድሜ መግፋትም ሆነ በወገብ ምክንያት ከዘራ ለምትጠቀሙ ጭቃም ሆነ ሴራሚክ ላይ ሲተራመዱ ቁንጥጦ የሚይዝ ለአያያዝም የሆነ ተጣጣፊ ከዘራ ቅርብ ይላችኋል። በደንብ ክብደትን መቋቋም የሚችልና የራሱ ፍላሽ ላይት ስለተገጠመለት ለጨለማ የሚጠቅም ይህንን፣ እቃ ለማዘዝ ባዩ ላይ ባሉ ስልክ ይደውሉ። በሳምንት አንድ ጊዜ ጥሩ እቃዎችን የምናቀርብላችሁ ሲሆን፣ ይህንን ቻናል ሰብስክራይብ እያረጋችሁ ድጋፋችሁን አሳዩን። እናመሰግናለን።